የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንድታቀብ አስጠነቀቀ። የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንድታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምህሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል አስታውቋል። የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፎ መሳሪያ አስታጥቆ አጃቢ ፈጥሮ ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ እንዳልሆነ ተናግሯል። እንደዚህ እጀባ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብለዋል። ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው። እጀባ አያስፈልግም ተብሏል። እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደምወስድ ካውንስሉ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ስኖር ነው መታጀቡ የመጣው አገልጋዩ ከህዝብ የተበደረው ገንዘብ ስኖር ችግር የሚፈጥርብኝ ህዝብ ይኖራል ብሎ ስፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አስፈልገውም ብለዋል። በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል። በቅርቡ እርምጃ ወስደን መግለጫ እንሰጣለን ብለዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፍቃድ አውጥቶ ሱቅ ከፍቶ ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፍቃድ ዘይት የሚቸበችቡ ከድርጊታቸው እንድታቀቡ አስጠንቅቋል ይህ ካውንስሉ መግለጫ በዋናነት እንግዲህ የሰጠው እዩ ጩፋ ነቢይ እዩ ጩፋ ወደ አዋሳ መግባቱን ተከትለው ባለፈው በከፍተኛ ሁኔታ ባንዶች እና ወይም ማርሽ ባንድ እና ፖሊሶች እጀባ አድርጎለት ነበረ። የመንግስት ጸጥታ ኃይሎች ያን በማስመልከት አልፎም፣ ደግሞ እነ ኢዩ ጩፋ ሌሎች አሉ ብዙ ነቢያቶች፣ ያሁን እንደዚህ እጀባ የሚደረግባቸው ማለት ነው። ያን በማስመልከትም ነው መግለጫም ለእናንተ ይዘንላችሁ የመጣ ነው። እስካሁን ድረስ አብሬያቸው ቆየሁት፣ ሚኪያስ ነኝ ከሚኪ ታቦረንፎ፣ በወቅታዊና አጫጭር መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።